ሰላም ለእናንተ ይሁን፣ አድማጭ ተመልካቾቻችን። ለዛሬ ይዤላችሁ የመጣሁት የጉልበት ህመምን ለማከም የሚሆኑ አስራ አንድ ምግቦች ናቸው። አንደኛ፣ ካሮት። ካሮት እጅግ ጠቃሚ የሆነ የአትክልት አይነት ነው። ነገር ግን ብዙ ጊዜ ካሮትን የምናውቀው ለአይን ጤና ወይም ለአይን ጥራት ሲሆን ነገር ግን ዛሬ ላቅ ያለ ጥቅም እንዳለው እነግራችኋለሁ። የትም እንዳትሄዱ። ካሮት በውስጡ ቫይታሚን ኤ፣ ቤታ ካሮቲን፣ ካሮቲኖይድ እና ፖሊፌኖል የተባሉ ንጥረ ነገሮች ወይም ኮምፓውንድ ይይዛል። በዚህም ምክንያት ጥንት ቻይናውያን ለጉልበትና መገጣጠሚያ ህመም ህክምና ይጠቀሙበት ነበረ ካሮት የጉልበት ህመምን በመከላከልም ሆነ በማከም ላይ ላቅ ያለ አገልግሎት ነው ያለው ምክንያቱም አንደኛ ኛ የሆነ አንቲኦክሲዳንት ተፈጥሮ አለው ይህ ምን ማለት ነው የሚለውን በምንመለከትበት ጊዜ ወይም በደንብ መመልከት ያስፈልጋል አንቲኦክሲዳንት ወይም ጸረ ኦክሲዳንት ማለት ሲሆን ኦክሲዳንት ምንድን ናቸው የሚለውን በምንመለከትበት ጊዜ ኦክሲዳንት ወይም ፍሪ ራዲካል የሚባሉት ያልተረጋጉ ሞለኪሎች ሲሆኑ በሰውነታችን ላይ ጥቃት የሚያደርሱ ለተለያዩ በሽታዎች መንስኤ የሆኑና ሴሎቻችንን በማጥቃት ብግነት የሚፈጥሩ ሲሆን በካሮች ውስጥ ያሉ ቫይታሚን ኤ፣ ቤታ ካሪቶን፣ ቫይታሚን ሲ፣ ቫይታሚን ኤ የተባሉ ንጥረ ነገሮች ወይም ቫይታሚንስ የጸረ ኦክሲዳንት ነት በመሆኑ ጉልበት ላይ ሊደርስ የሚችለውን ህመም ይከላከላሉ። ሁለተኛው የካሮት ባህሪው ደግሞ አንቲ ኢንፍላማቶሪ ኢፌክት አለው ማለት ነው። በአንደኛው ጥቅሙ ላይ እንደተመለከት ነው አንቲ ኦክሲዳንት ጥቅሙን እንደተመለከት ነው ለማለት ነው፣ ከመብገኑ ወይም ኢንፍሌምድ ከመሆኑ በፊት መከላከል ሲሆን፣ አሁን ደግሞ ብግነት ከተከሰተ በኋላ ካሪቱ ድእና እና ፖሊፌኖን የተባሉ ንጥረ ነገሮች ኢንፍላሜሽን ወይም ብግነትን መቆጣጠር ወይም መቆጣት ቢከሰት ማለትም ማበጥ፣ መቅላትና ትኩሳት ቢኖሩ እነዚህ የኢንፍላሜሽን ምልክቶች ናቸው። ይህንንም እነዚህ ነገሮች ቢፈጠሩ ይህንን ለመፈጠሩ የራሱ የሆኑ ዑደት አለው ወይም ሳይክል አለው። ስለዚህ እነዚህ የካሮትን በምንመገብበት ጊዜ እነዚህ ቅድም ከላይ ያየና ካሮቲኖይድ እና ፖሊፌኖን የተባሉ ንጥረ ነገሮች ይህንን ካስኬድ ወይም ይህንን ዑደት እንዲቋረጥ ያደርጉታል ማለት ነው። ስለዚህ ይህን ዑደት በማቋረጥ ብግነቱን ወይም ደግሞ ኢንፍላሜሽኑን ይቀንስልናል ማለት። ሶስተኛ ካሮት ቫይታሚን ሲ የተባለ ንጥረ ነገር በውስጡ መጠኑ ያን ያክል ከፍ ያለም ባይሆን በውስጡ ግን ቫይታሚን ሲ የተባለ ንጥረ ነገር ይይዛል። ቫይታሚን ሲ ደግሞ ለምን ይጠቅ ብለን በምንመለከትበት ጊዜ ለኮላጅን ፕሮዳክሽን ይጠቅማል። ኮላጅን ማለት የፕሮቲን አይነት ነው። ይህም በሰውነታችን ውስጥ ካሉ የፕሮቲን አይነት 30 ፐርሰንት ያክሉን ይይዛል። ለሰውነታችንም እንደ ማጣበቂያ ወይም ሙጫ በመሆን ያገለግላል። የቆዳችን አጥንታችን ጅማት፣ እና ካርቲሌጅ ጠንካራ እንዲሆኑ ያገለግላል ማለት አራተኛ፣ ካሮት እንዴት ለጉልበትና መገጣጠሚያ ህመም ህክምና ሊውል ይችላል የሚለውን በምንመለከትበት ጊዜ ክብደትን ለማስተካከል ይረዳል። ምክንያቱም ካሮትን ስንመለከተው ካሎሪው ዝቅተኛ የሆነ ሎ ካሎሪ የሆነ የምግብ አይነት ሲሆን ሆዳችንን ደግሞ ግን እንድንጠግብ ያደርገናል። ስለዚህ ስቶርድ የሚደረግ ኤክስትራ ካሎሪ አይኖርም። ስለዚህ ክብደት እንድንቀንስ ይረዳናል። ያ ደግሞ ጉልበትና መገጣጠሚያ ላይ የሚደርስ ጫናን ይቀንስልናል ማለት ነው። ስለዚህ ካሮትን በምን በምን መልክ ልንመገብ እንችላለን ብለን እናያለን ቀጥለን። አንደኛ አብስለን መመገብ እንችላለን፣ ከጾም እና የፍስክ ምግቦች ጋር አብረን በመስራት መመገብ እንችላለን። ሁለተኛ በጁስ መልክ መጠቀም እንችላለን። በቀን አንድ ብርጭቆ ጁስ የካሮት ጁስ ብንጠቀም ይመከራል። ሶስተኛ የበሰለ ካሮት ላይ የማይመቻቸው ሰዎች አሉ፣ እነሱ ደግሞ አጥበው በጥሬው መጠቀም ይችላሉ። አራተኛ ከተለያዩ ቅመማ ቅመሞች ጋር ማለትም ዝንጅብል እና አር አንቲ ኢንፍላማቶሪ ዲፍረንት ኔቸር ስላላቸው የመረዳዳት ወይም ደግሞ ሲነርጂ ኢፌክት ይኖራቸዋል ማለት ነው። ዝንጅብልና አርድ ከካሮት ጋር አንድ ላይ በሚሰሩበት ጊዜ ማለት ነው። ስለዚህ ይህን እንዴት እንድንመገበው እንችላለን የሚለውን ደግሞ በምናይበት ጊዜ በሾርቫ መልክ መጠቀም እንችላለን ማለት ነው። በነገራችን ላይ የካሮት ከዚህም በላይ ነው ጥቅሙ። ጥናቶች እንደሚያሳዩት የካሮት ጥቅም ከዚህም በላይ ነው። ይህም በምንመለከትበት ጊዜ አንደኛ ለአጥንት ጤና ይጠቅመናል። ሁለተኛ ለጸጉር ጥንካሬ፣ ለአይን ጥራት እንዲሁም ደግሞ ደም መፍሰስ ቢያጋጥም ደም እንዲረጋ የሚያደርግ ቫይታሚን ኬ የተባለ ንጥረ ነገር አለው። ስለዚህ እሱ ይጠቅመናል ማለት ነው። ከዛ ሲቀጥል ቫይታሚን ቢሲክስ የተባለ ቫይታሚን አለው። እሱ ደግሞ የተመገብነውን ምግብ ወደ ኤነርጂ ኮንቨርት እንዲያደርግ ያደርጋል። ለአእምሯችን ጤና ይጠቅማል። ከዚህም ይርቃል። ዛሬ ግን አስራ አንድ ምግቦችን ስለሆነ እየዘረዘርን ያለ ነው አጠራ አጠራ አድርጎ ለመመልከት ያህል ይህንን ነው። እሺ ቀጥለ ወደ ሁለተኛው የምግብ አይነት ነው የምንሄደው። እሱም ጎልደን የሎ ስፓይስ ወይም ደግሞ ወርቃማው ባለቢጫ ቀለም ቅመም ነው። እሱም እርድ እንለ ሄደዋለን ያው እንደምናውቀው ለምዕተ ዓመታት አባቶቻችንና እናቶቻችን ለምግብ ዝግጅት ማጣፈጫና ለመድኃኒት ቅመማ ጠቀሙበት የነበረ የቅመማ ቅመማ አይነት ነው። የእርድ ጥቅሞ የሚነሳው በውስጡ አክቲቭ የሆነ ከርክመን የተባለ ኢንግሪዲንት ወይም ደግሞ ኮምፓውንድ አለ ንጥረ ነገር ይይዛል። እሱም ደግሞ ጠንካራ የሆነ የመድኃኒትነት ባህሪ አለው። እርድን አዘውትረን መመገብ ለጉልበትና መገጣጠሚያ ህመምን ያክማል። እንዲሁም በህክምና ኢቦፕሩፊን ከተባለ የማስታገሻ መድኃኒት ጋር ተመሳሳይ የሆነ ጥቅም እንዳለው ጥናቶች ያሳያሉ። በዝርዝር ለማየት ለመድኃኒት የሚያክል እርድ አንቲ ኢንፍላማቶሪ ኔቸር ወይም ፓወር አለው። ስለዚህ አርትራይተስ፣ ጆይንት ፔን፣ ክሮኒክ ኢንፍላሜሽን ላለባቸው ሰዎች እጅግ ጠቃሚ ለማከም ማለት ነው። ሁለተኛ አንቲኦክሲዳንት ባህሪ አለው። ስለዚህ የህዋሳትን መጎዳት ወይም ደግሞ ወደ ኢንፍላሜሽን ከመቀየሩ በፊት በመከላከል እርጅናን እና በእርጅና ምክንያት ከሚመጡ በሽታዎች ይጠብቃል። ሶስተኛ ለሌሎች የሰውነት ተሻሽፍሎች ማለትም ለስርዓተ ምግብ ወይም ዳይጀስቲቭ ሲስተም፣ ለአእምሮ ጤና የማስታወስ ችሎታን ለመጨመር እና መርሳትን ለመከላከል ለልብ ከርክማ የተባለው በእርድ ውስጥ የምናገኘው አክቲቭ የሆነ ኢንግሪደንት በሰውነታችን ውስጥ ያለውን የኮሌስትሮል መጠን እና የደም ስሮቻችን ስራቸውን በቀላሉ እንዲሰሩ ያግዛል። ያ ማለት ልብ ላይ የሚደርሰውን ጫና ወይም ፕሬዥር ይቀንሳል ማለት ነው። ሶስተኛ ሌላው ጥቅሙ አንቲ ካንሰር ባህሪ ይላል። ይህም ማለት ካንሰርን በመከላከል ወይም ደግሞ የካንሰሩን እድገት በማዘግየት ላቅ ያለ ጥቅም አለው ማለት ነው። ስኳርን ለመቆጣጠር ይረዳናል። እርድ በሩቅ ምስራቅ በተለይ በህን በመካከለኛው ምስራቅ እንዲሁም በእስያ ሀገራችንን ጨምሮ በምግብ ማጣፈጫነት ይውላል። ለወጥ ለሾርባ መስሪያም ያገለግላል። ለኮስሞቲክስ እና የቆዳን ውበት መጠበቂያ መስሪያ ግብዓት ሆኖም ያገለግላል። ለሳይንስ እና ለመድኃኒት ቅመማ አገልግሎት ይውላል። ነገር ግን እርጀን ስንመገብ በትክክለኛው መጠን መሆን አለበት። ካልሆነ ግን ለጨጓራ ህመም ወይም የጨጓራ መቁጣት እና የደም መቅጠልንም ሊያመጣ ይችላል። ወደ ሶስተኛው የምግብ አይነት እንቀጥላለን። እሱም አናፕል ኤደ ኪብስ ዶክተር አወይ የ ከተባለለት ስለ አፕል እናወራለን። ብዙ ጊዜ በጤናማ ምግብ ዝግጅት ውስጥ የሚካተት የፍራፍሬ አይነት ነው። የመገጣጠሚያ እና የጉልበት ችግርን ለማከም በተለይም ደግሞ ከኢንፍላሜሽን ወይም ብግነት ጋር የተያያዙ የመገጣጠሚያ ችግሮች አሊቤት ለማድረግ ይረዳናል። ይህ ጥቅሙ ከአንቲኦክሲዳንት ና አንቲኢንፍላማቶሪ ተፈጥሮ ነው የሚቀዳው። አፕል በውስጡ ኮርሲቲ የተባለ አንቲኢንፍላማቶሪ እና አንቲኦክሲዳንት ንጥረ ነገር በውስጡ ይይዛል። ስለዚህ በጉልበትና መገጣጠሚያዎች ላይ መቆጣት ወይም ኢንፍላሜሽን እንዳይከሰት ከተከሰተ ደግሞ በመቀነስ ሊደርስ የሚችለውን የጉልበት ወይም የመገጣጠሚያ ህመም አፕል ውስጥ ልናገኘው የምንችለው ኬሚካል ወይም ኮምፓውንድ ይቀንስልናል ማለት ነው። ሌላው ደግሞ በፖሊፌኖል የተባለ ንጥረ ነገር አለው። እሱ አንቲኦክሲዳንት ባህሪ ያለው ያም ማለት ፍሪ ራዲካሎችን ኒውትራላይዝ የማድማ አለው ማለት ነው። ስለዚህ ኢንፍላሜሽን ከመከሰቱ በፊት የማም ፍሪ ራዲካሎችን የማምከን ወይም ደግሞ ያልተረጋጉ ሞለኪሎችን የማምከን ጥቅም አለው ማለት ነው። ሶስተኛው እና ሌላው የምናገኘ ኬሚካል ደግሞ ታኒያንስ ታኒያንስ ደግሞ ከካርቲሌጅ ጋራ በመጣበቅ ካርቲሌጃችንን ጤና የሚጠብቅልን ነው የሚሆነው ሌላው ጥቅሙ፣ ሌላው አፕል ውስጥ ልናገኝ የምንችለው ፋይበር በውስጡ ይይዛል። ይህም ለአንጀታችን ጤና እጅግ አስፈላጊ ነው። ይሄ ደግሞ በውስጣዊ ብግነት ወይም ሲስተሚክ ኢንፍላሜሽን ይቀንስልናል። ይህም ደግሞ በተዘዋዋሪ የመገጣጠሚያ ችግሮቻችን ይቀንስልናል ማለት ነው። ሌላውና አምስተኛው የሆነው ጥቅሙ እንዴት አፕል ለጉልበታችን ጤና ያገለ ያገለግላል የሚለው አንደኛው ፋይበር ሪች ኒውትሪንት ሪች በት ሎ የሆነ ካሎሪ ያለው ነው። ስለዚህ ወደ ሰውነታችን የሚወሰደው ወይም የሚመተተው በዝግታ ነው የሚሆነው ማለት ነው። ስለዚህ ይሄ ደግሞ ዌት ሪዳክሽን ወይም ደግሞ የሰውነታችንን ክብደት ለመቀነስ በጣም ይጠቅመናል ማለት ነው። ያም ማለት በጉልበታችንና በመገጣጠሚያዎቻችን ላይ የሚደርሰውን እስትረስ ይቀንስልናል። ያሆነ ማለት ደግሞ የጉልበትና የመገጣጠሚያችንን ጤና እንጠብቃለን። አራተኛው እና ሌላኛው የምግብ አይነት ዛሬ የምናየው ነጭ ሽንኩርት ወይም ደግሞ ጋርሊክ ይሆናል። ነጭ ሽንኩርት አንቲ ኦክሲዳንት አንቲ ኢንፍላማቶሪና አንቲ ማይክሮቢያል ኢፌክት አለው። በዚህም ምክንያት ህመምንና ብግነትን ይቀንስልናል ማለት ነው። በውስጡ የያዘው የሰልፈር ንጥረ ነገር ካርቲሌጃችን የመጎዳት ምክንያት የሆኑ ፕሮ ኢንፍላማቶሪ ማርከርሶችን ይቀንስልናል ማለት ነው። ያ ማለት ውደቱ ውደቱን የኢንፍላማቶሪ ካስኬድ ወይም ውደቱን ያቋረጥልናል ማለት ነው። የደም ፈሰትንም ደግሞ እንዲስተካከል ያደርግ ስለዚህ ወደ ብግነቱ ወይም ወደ እብጠቱ የሚ የሚሄደውን የደም ፍሰት ይጨምርልናል። በዚህም ምክንያት ድህነቱ ወይም ደግሞ ብግነቱን ይቀንስልናል፣ ድህነቱን ደግሞ ያፋጥናል። ሽንኩርትን እንዴት መመገብ እንችላለን የሚለውን በምናይበት ጊዜ በጥሬውም መልኩ መመገብ እንችላለን፣ እንዲሁም ደግሞ አብስለን ከሌሎች ምግቦች ጨምረን መመገብ እንችላለን። አምስተኛ ዝንጅብልን ነው የምናየው። ዝንጅብል በኢንፍላሜሽን ምክንያት የሚመጡ ምልክቶችም ማለትም ማበጥን፣ ለማጠፍ ወይም ለመዘርጋት መቸገርን፣ እና የህመም ስሜትን እንዲቀንስልን ያደርጋል። ይህም እንዴት ነው የሚለውን በምንመለከትበት ጊዜ አንደኛ አንቲ ኢንፍላማቶሪ ኢፌክት አለው። ዝንጅብል በውስጡ ደግሞ ጂንጀሮል ወይም ደግሞ ሽጋል የተባለ ንጥረ ነገር ይዟል። እነዚህ ንጥረ ነገሮች ብግነትን ይቀንሳሉ። ለመገጣጠሚያ ህመም እና ለአርትራይትስ ዋነኛው ምክንያት ደግሞ ብግነት። ሁለተኛ ናቹራል ፔን ሪሊፍ አለው ወይም ደግሞ ተፈጥሮ ሆነ ህመም ማስታገስ ላይ ኒስሮድ አንቲ ኢንፍላማቶሪ ድረግስ በምንላቸው በህክምና ቋንቋ እንደ ዳይክሎፌናክና እንደ ኢቡፕሮፊን አይነት ወይም ተቀራራቢ የሆነ ኢፌክት አለው ማለት ነው። ይህንንም በምንወስድበት ጊዜ ሶርነስ ወይም ህመምንና ስቲፍነስ ለማጠፍ ለመዘርጋት መቸገርን ያስወገድልናል ወይም ይቀንስልናል ማለት ነው። ሶስተኛው የደም ዝውውር የደም ዝውውር የተስተካከለ እንዲሆን ያደርጋል። ማለትም ወደ እባጩ ወይም ደግሞ ወደ መገጣጠሚያዎቻችን ሰዎችን ባቂ ወዳለበት ቦታ የደም ዝውውር የተስተካከል በሚሆንበት ጊዜ የህመም ስሜት የመቀነስ እና ምልክቶችም የመጥፋት ነገር ይኖረዋል ማለት ነው። አራተኛው የዝንጅብል ባህሪው አንቲኦክሲዳንት ኔቸር አለው። ዝንጅብልን በምን መልክ መጠቀም እንችላለን የሚለውን እናያለን። ዝንጅብልን አንደኛ በሻይ ላይ በመጨመር መጠቀም እንችላለን። ሁለተኛው ወጥ ላይ በመጨመር መጠቀም እንችላለን። ሶስተኛው በፈሳሽ መልክ ማሳጅ በማድረግ ያበጠበት ቦታ ላይ ወይም ደግሞ ጉልበታችን ላይ በማሸት መጠቀም እንችላለን ከዛ አራተኛው ደግሞ ሰፕሊመንቶች አሉ ፋርማሲዎች የሚገኙ የዝንጅብል ካፕሱል ወይም መድኃኒቶች አሉ እነሱን በመውሰድ የጉልበትና የመገጣጠሚያ ህመማችንን መቀነስና ማከም እንችላለን ማለት ነው